ሰላም በያላችሁበት የዓለም ዳርቻ ሁሉ ይሁን የተከበራችሁና የተወዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን እኩለ ቀን ስድስት ሰዓት ጀምሮ ለሁለት ተከታታይ ሰዓታት በርካታ ጉዳዮች የሚስተናገዱበት የዛሬው የዕለተ ማክሰኞ ግንቦት 19/2017 የዜና ኢትዮጵያ መሰናዷችንን አሁን ይጀምራል። ከተለያዩ የሀገሪቱ አካባቢዎች እንዲሁም ዓለም አቀፍ ትኩስ የሆኑ መረጃዎችን እያደረስናችሁ ነው። ቆይታ የምናደርገው ባልደረባዬ ጌታቸው ይግዛውና እኔ ሮዛ መኮንን አብረናችሁ እስከ ስምንት ሰዓት ድረስ እንዘልቃለን። የትም እንዳትሄዱ፣ እኛን ተከታተሉ ግብዣችን ነው። አበይት ጉዳዮቹን እናስቀድም። የውሃና ኤነርጂ ሚኒስቴር ንጹህ የመጠጥ ውሃ አቅርቦት ሽፋንን ለማሳደግ በትኩረት እየሰራ እንደሚገኝ አስታወቀ። የአዲስ አበባ ከተማ ከንቲባ አዳነች አበቤ መምህራን የሚያነሷቸውን ጥያቄዎች በዘላቂነት ለመፍታት የሚያስችሉ ስራዎች እየተከወኑ መሆኑን ተናገሩ። የደቡብ ምዕራብ ኢትዮጵያና የጋምቤላ ክልሎች ዘመናትን የተሻገረ የሕዝቦች አንድነትና ትስስርን የበለጠ ለማጠናከር በሰላምና ልማት ትብብር ፎረም ላይ መክረዋል። ከውጪ ከመረጥ ነው ጉዳይ ፕሬዚዳንት ዶናልድ ትራምፕ አሜሪካና ኢራን በኒውክሌር ፕሮግራም ዙሪያ እያደረጉት ያለው ድርድር ጥሩ ተስፋ እየታየበት መሆኑን ጠቆሙ የሚሉት የዜና ኢትዮጵያ የምዕራፍ አንድ አበይት ጉዳያችን ነው። እዚህ አዲስ አበባ ሸጉሌ ከሚገኘው የኢቲቪ ዋናው ስቱዲዮ ከተሰናዱ ዘገባዎች ባሻገር ሪፖርተሮቻችን በተለያዩ ቦታዎች ላይ ነው የሚገኙት። ጉዳዮችን ሲከታተሉም ቆይተዋል። በቀጥታ መስመር እየገቡ ተጨማሪ መረጃዎችን እንደዚሁ እያጋሩን ይቀጥላሉ። በዚህ መሰረት ሪፖርተራችን በቀለ ተመስገን በቀጥታ መስመራችን ላይ የሚገኘው የንጹህ መጠጥ ውሃ አቅርቦት ሽፋንን ለማሳደግ ትኩረት ሰጥቶ እየሰራ መሆኑን የውሃና ኢነርጂ ሚኒስቴር አስታውቋል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከበቀለ እንወስዳለን። በሌላ በኩል ሞላ አለማየሁ እንደዚሁ በቀጥታ መስመር ላይ የሚገኙ ተጨማሪ መረጃዎችን ሊያቀብለን ሁሉም ሃይማኖቶች ለሀገር ልማት፣ ለሰላምና አብሮነት የበለጠ መስራት እንዳለባቸው ተገልጿል። ይህንን አርዕስተ ጉዳይ በተመለከተም ተጨማሪ መረጃዎችን ከሞላ እንወስዳለን። በሌላ በኩል ሪፖርተራችን መሃሪ አለሙ መምህራን የሚያነሷቸውን ጥያቄዎች በዘላቂነት ለመፍታት የሚያስችሉ ስራዎች እየተከናወኑ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አበቤ ገልጸዋል። ይህንን ጉዳይ በተመለከተም ተጨማሪ መረጃዎችን ከመሀሪ እንጋራለን። ሪፖርተራችን መሐመድ ራማቶም እንደዚሁ አንድ ጉዳይን ሲከታተል የቆየው በቀጥታ መስመር ላይ ነው የሚገኘው አሁን አዲስ የኢትዮጵያ እስልምና ጉዳዮች የጠቅላይ ምክር ቤት በሐምሌ ወር 2017 ለሚያካሂደው ምርጫ ዝግጅት አጠናቆ ወደ ስራ መግባቱን አስታውቋል ይህንን ጉዳይ እንሸፍ እሱ ይሸፍንልናል ሪፖርተራችን ጌታቸው ባልቻ ደግሞ በዲጂታል ኢኮኖሚ ግንባታ ውስጥ ትልቅ ትኩረት የተሰጠው የኢትዮጵያ ብሔራዊ ዲጂታል መታወቂያ ከ2015 በኋላ ጀምሮ ተግባራዊ እየተደረገ ነው የሚገኘው ይህንን የዲጂታል ኢኮኖሚ ግንባታውን የሚደግፈውን የኢትዮጵያ ብሔራዊ ዲጂታል መታወቂያን በተመለከተ ከጌታቸው ባልቻ ተጨማሪ መረጃዎች እንወስዳለን። የኢትዮጵያ ቴሌቪዥን መርጣችሁ ከዜና ኢትዮጵያ ጋር ልትዘልቁ ስለወደዳችሁ ክልብ እናመሰግናለን። ወደ ቀዳሚው ጉዳይ እናልፋለን። ሪፖርተሮቻችን የተከታተሏቸውን ጉዳዮች በቀጥታ ወደኛ እያሻገሩም ይቀጥላሉ። የንጹህ የመጠጥ ውሃ አቅርቦት ሽፋንን ለማሳደግ ትኩረት ሰጥቶ እየሰራ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ በሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያዎችን ሰጥተዋል። ምክር ቤቱ የስርዓተ ምህዳር አገልግሎት ክፍያና የባለ ብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ መርቷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን በቀለ ተመስገን በቀጥታ መስመራችን ላይ የሚገኘው። በቀለ እንደምንልሃል። በምክር ቤቱ በተለይ ከዚህ ከውሃና ኢነርጂ ሚኒስቴር የስራ አፈጻጸም ጋር በተገናኘ የተነሱ ጥያቄዎች እንዲሁም የተሰጡ ምላሽና ማብራሪያዎች ምንድን ነው የሚመስሉት? በተለይ አዋጆችን በመመርመርና በማጽደቅ በኩልስ የነበረው ውሎ ምን ይመስላል? አመሰግናለሁ። የህዝብ ተወካዮች ምክር ቤት መደበኛ ስብሰባውን አካሂዷል። በዚህ ስብሰባ ላይ ትኩረት አድርጎ የተያደረገባቸው የውሃና ኢነርጂ ሚኒስቴር ያከናወናቸው ተግባራትን ነው። እንግዲህ የውሃና ኢነርጂ ሚኒስቴር ትኩረት አድርጎ ከሚሰራቸው ስራዎች መካከል የንጹህ መጠጥ ውሃ አቅርቦት ሽፋን አሁን ያለበት ምን ይመስላል የሚሉ ከምክር ቤት አባላት ጥያቄዎች ተነስተው ነበረ። እንዲሁም የውሃማ አካላትን ጤናማ ለማድረግ በተለይም ከብክለት ለመከላከል ምን እየተሰራ ነው የሚሉ ጥያቄዎች እንዲሁ ከምክር ቤት አባላት ተነስተው ነበር። ከዚሁ ጋር ተያይዞ የሀይል አቅርቦቱ አሁን በሀገሪቱ እንዴት እየተካሄደ ነው፣ እየተከናወነ ነው ሽፋን ውስጥ ምን ይመስላል የሚልም ከምክር ቤት አባላት ጥያቄዎች ተነስተው ውይይትና ማብራሪያ ተሰጥቶባቸዋል። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋም እንግዲህ ሚኒስቴር መስሪያ ቤቱ በሶስት ጉዳዮች ላይ ትኩረት አድርጎ ይሰራል። ከነዚህ መካከል በውሃ አስተዳደር ላይ በትኩረት ይሰራል። ከዛ ቀጥሎ በንጹህ ውሃ አቅርቦት ሽፋን ለማሳደግ በትኩረት እየሰራ ይገኛል። እንዲሁም የኃይል አቅርቦት ወይም የኤነርጂ አቅርቦትን በሀገሪቱ ላይ ለማዳረስ በትኩረት ሰጥቶ ይሰራል የሚል ሀሳባቸውን የሰጧቸው በተለይ የውሃ አስተዳደርን የውሃማ አካላትን ጤናማ ከማድረግ አንጻርና የገጸና የከርሰምድር ድር ውሃ አቅርቦትን ሽፋንን ምን ይመስላል፣ አቅሙስ ምን አለን ወይ የሚለውን በጥናት እየለየን ለተጠቃሚዎች ለማድረስ በትኩረት እየሰራ ነው፣ በዚህም ውጤታማ ስራዎችን አግኝተናል የሚል ሀሳባቸውን ነው ያንሸራሸሩት። እንዲሁም ከውሃ ጋር ተያይዞ የውሃ ብክለትን ለመከላከል በተለይ ወንዞችና ሐይቆች በተለያዩ አየር ብክለትም ሊባል ይችላል እንዲሁም በመጤ ያረሞች እየተበላሹና አላስፈላጊ ችግር እየገጠማቸው ስለሆነ ይህን ለመከላከልም ከባልሻ አካላት ጋር እየሰሩ መሆናቸውን ነው ያነሱት። የንጹህ መጠጥ ውሃ አቅርቦት እንግዲህ በተለያዩ አካባቢዎች የከርሰ ምድርና ና የገጸ ምድር የውሃ አቅርቦት ቢኖርም እንኳ አሁንም ዘርፉ የሰፊ የሆነ ሀብት ስለሚጠይቅ በዚህ ዙሪያ ላይ መሻሻሎች ቢኖሩም ትኩረት ሰጥተን እየሰራ ያለ ነው። ስለዚህ የንጹህ መጠጥ ውሃ አቅርቦትን ሽፋን ለማሳደግም ትኩረት ሰጠን ከምንሰራባቸው ዘርፎች አንዱን የሚል ሀሳባቸውን ያነሱት። ከዚሁ ጋር ተያይዞ እንግዲህ የሀይል አቅርቦቱን በተለያዩ አካባቢዎች በተለይ የሀይል አማራጭ በማያገኙ አካባቢዎች የተለያዩ ሀይል አማራጮች በመጠቀም ለሚመለከተው የህብረተሰብ ክፍል ለማዳረስ እየተሰራ ነው የሚገኘው። በተለይም በቆላማ አካባቢዎች ና የሀይል አቅርቦት በመስመር ዝርጋታ ችግር በገጠማባቸው አካባቢዎች ላይ የተለያዩ ሀይል አማራጮችን በመጠቀም ለተጠቃሚው እያደረሱን እንገኛለን የሚል ሀሳባቸውን ነሱት። ከዚህ ጋር ተያይዞ ምክር ቤቱ ሁለት ረቂቅ አዋ ወላጆችንም መርምሮ ለሚመለከተው ቋሚ ኮሚቴ መርቷል። ከነዚህ መካከልም የስርዓተ ምህዳር አገልግሎት ክፍያ ምን ይመስላል፣ እንዴት መተግበር አለበት የሚለውን ውይይት ከተደረገበት በኋላ ለሚመለከተው ቋሚ ኮሚቴ መርቷል። እንዲሁም የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎት ክፍያን አስተዳድርን በተመለከተ ረቂቅ አዋጁ ምን መምሰል አለበት፣ እንዴት መስተናገድ አለበት የሚለውን ከተወያየ በኋላ ለሚመለከተው የምክር ቤት ቋሚ ኮሚቴ መርቷል ማለት ነው። ይህን ይመስል ነበር ለጊዜ ያለኝ መረጃ። በቀለ ተመስገን በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። የኢትዮጵያችን ቀጥሏል። የተለያዩ እርዕሰ ጉዳዮች ላይ ትኩረታቸውን ያደረጉ ሪፖርተሮቻችን ከተለያዩ አካባቢዎች ያሉ ዘገባዎቻችን ዘገባዎችን ማድረስ ቀጥለዋል። ወደ ሌላ ርዕሰ ጉዳያችን እንሻገር። ሁሉም ሃይማኖቶች ለሀገር ልማት፣ ለሰላምና አብሮነት የበለጠ መስራት እንዳለባቸው ተገልጿል። በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የተዘጋጀ የመንግስትና የሃይማኖት ተቋማት ግንኙነትና ትብብር የውይይት መድረክ እየተካሄደ ይገኛል። በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በከተማዋ እየተከወኑ ባሉ ልማቶችና ለከተማዋ ሰላም የሁሉም ሃይማኖቶች አበርክቶ መኖሩም ገልጿል። በመድረኩ በተለያዩ የውይይት መነሻ ጽሁፎች ላይ ውይይትም እየተካሄደ ይገኛል። እዚሁ ርዕሰ ጉዳይ ላይ በተመለከተ ይህንን ውይይት ሲከታተል የቆየው ሪፖርተራችን ሞላ አለማየሁን በቀጥታ መስመራችን ላይ አግኝተነዋል። ከሱ ጋር እንቆያለን። እንዴት ዋልሃል ሞላ። እንግዲህ ቀደም ሲል የመንግስትና ሃይማኖት ተቋማት ግንኙነትና ትብብር ላይ ውይይቶች የተካሄዱ እንደሆነ ጠቅሰናልና የዚህ ውይይት ዋና ዓላማ ምንድን ነው? መልካም። በዚህ በአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ አዘጋጅነት እየተካሄደ የሚገኘው በከተማዋ ሁሉም ክፍለ ከተሞችና ወረዳዎች ከዋና ዋና ሰባት የሃይማኖት ተቋማት የተገኙ ተወካዮች የተገኙበት ውይይት ሲሆን የመንግስትና የሃይማኖት ግንኙነትና ትብብር በሚል መድረክ የተዘጋጀ ነው። እንደሚታወቀው እንግዲህ ኢትዮጵያ በሃይማኖት ታሪክ ላይ ሁሉንም እምነቶች ያለ ጦርነት በሰላማዊ መንገድ በመቀበል ከሌሎች ሀገራት የተለየ ታሪክ አላት። ይህ ታሪክ ደግሞ ከቅርብ ጊዜ ወዲህ እንግዲህ ይህንን ታሪክ የሚያጎድፉ ሁነቶች ሲፈጠሩና እሱንም ለማረምና ለማስተካከል የሃይማኖት ተቋማት ከፍተኛ አስተዋጽኦ ሲወጡ እናስተውላለን። በዚህ ጉባኤም በዋናነት አላማው እንግዲህ ሃይማኖቶች ከመገፋፋት በትብብር ከመንግስት ጋር በሚሰሩበት ሁናቴ ላይ ያተኮረ ነው። ከዚህ በተጨማሪም እንግዲህ በህገ መንግስቱ የሰፈነው እና ተግባራዊ እየተደረገ የሚገኘው ሴኪላሪዝም ወይም የመንግስትና የሃይማኖት ግንኙነት ምን መምሰል አለበት፣ በምን ጉዳዮች ላይ መተባበር አለበት፣ በሚለው ላይ አጽንኦት ለመስጠት አላማ ያደረገ ውይይት መድረክ ነው። በውይይት መድረኩ ላይ የሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ተስፋዬ ጫኔ የተገኝተው ነበረ። አቶ ተስፋዬ ጫኔ በከተማዋ እየተሰሩ ባሉ የኮሪደር ልማቶች ከኮሪደር ልማቶች ባሻገርም በከተማዋ እየተከናወኑ ባሉ ሁለንተናዊ ልማቶች ሁሉም ሃይማኖቶች አስተዋጽኦ እያደረጉ ነው። ከዚህ ባሻገርም ከተማዋ በመንግስት የጸጥታ አካላት ብቻ ሳይሆን በሁሉም ሃይማኖት ተቋማት ትብብር ሰላሟ ተጠብቆ እስካሁን መድረሷና ይህንን ሰላም ማጠናከር ልማቱንም መደገፍ እንደሚያስፈልግ አጽኖት ሰጠው ገልጸዋል። እንግዲህ እንደሚታወቀው የሁሉም ሃይማኖቶች ስብከት ሰላምና ልማት ላይ ትኩረት ያደረገ ነው። ሁሉም ሃይማኖቶች ስለ ሰላምና ስለ ሰው ልጅ መከበር መብት መከበር ስለ ሰው ልጅ መበልጸግ ነው የሚያስተምሩት እና እዚህ ላይ ትኩረት ያደረገ ውይይት ነበር። የውይይቱ ተሳታፊዎችም የተለያዩ ሀሳቦችን አንስተዋል። በውይይቱ በተለይም ደግሞ በውስጣችን ያሉትን ሃይማኖቱን የማይወክሉ ሰዎችን እዛው በውስጥ አሰራራችን ልናርቃቸው ወይም ልናስተካክላቸው ይገባል። በተለይም ደግሞ ከቅርብ ጊዜ ወዲህ በማህበራዊ ሚዲያዎች የሃይማኖት ተቋማትን የማይወክሉ ሰጥ አገባዎች የሀገርን ሰላም፣ የሀገርን አብሮነት፣ የሀገርን ልማት የሚያናጉ ስለሆኑ ሁላችንም በቤተ እምነቶቻችን ውስጥ ይህንን የማስተካከል ስራ መስራት አለብን ብለዋል። በጽሁፉ ላይ እንግዲህ የሃይማኖት ተቋማት አንዱ አሁን ከቅርብ ጊዜ ወዲህ የተስተዋለ ያለው በማህበራዊ ሚዲያ ሌላውን ሃይማኖት ወደ ግጭት የሚገፋፋ ነገሮች መከሰታቸውና ከዚህ በተጨማሪም ደግሞ ለመኖሪያ ቤት የተሰጠን ቦታ ወደ ቤተ እምነትነት መቀየር እንዲሁም የእምነት ፍቃድና ይዞታ ከተሰጣቸው ውጭ ማስፋፋት የሚሉ ችግሮች ተነስተዋል። እሱ ላይ መስራት፣ በጋራ ለመስራት ከመንግስት ጋር ፈቃደኛ መሆናቸውንና ሁሉም ሃይማኖቶች ሰላምን እንደመስበካቸው በሀገር ልማትና በሰላም ላይ ትውልድን በስነ ምግባር በመቅረጽ የሀገር ሉዓላዊነትን ከማስጠበቅ አንጻር መስራት እንዳለባቸው አስተያየት ሰጪዎች በውይይቱ አንስተዋል። ለአሁን ያለ መረጃ ይመስላል። እናመሰግናለን ሞላ፣ ላደረስከን መረጃ፣ መልካም ቀን ይሁንልን። ከዚሁ ጋር ወደተዛመደ ሌላ መረጃ ነው የምናልፈው። በአዲስ አበባ ከተለያዩ የህብረተሰብ ክፍሎች ጋር ውይይቶች እየተካሄዱ ነው የሚገኙት። የአዲስ አበባ ከተማ ከንቲባ አዳነች አበቤ ደግሞ መምህራን የሚያነሷቸውን ጥያቄዎች በዘላቂነት ለመፍታት የሚያስችሉ ስራዎች እየተከናወኑ መሆኑን በሌላ መድረክ ተናግረዋል። ከንቲባዋ ከከተማ አስተዳደሩ ትምህርት ቤቶች ከተውጣጡ መምህራንና አመራሮች ጋርም የማጠቃለያ ውይይትን እንደዚሁ አካሂደዋል። በውይይቱ መምህራን የተለያዩ ጥያቄዎችን ያነሱ ሲሆን በከንቲባ ምላሽና ማብራሪያም ተሰጥቶባቸዋል። ውይይቱን የተከታተለው ሪፖርተራችን ማህሪ አለሙ በቀጥታ መስመራችን ላይ የሚገኘው ማህሪ፣ እንደምን ዋልሃል? መምህራን በነበራቸው ውይይት ምን ሀሳቦችን አነሱ? በመድረክ ውስጥ የተሰጡ ምላሾች ምን ይመስላሉ? አመሰግናለሁ እ ጌታቸው እንግዲህ ቀደም ብለህ አንተም እንዳልከው በትላንትናው ምሽት ማለት ነው ከንቲባ አዳነች አበቤ ከከተማዋ የተለያዩ ትምህርት ቤቶች ከሚገኙ መምህራን ከተውጣጡ ጋር የተለያዩ ውይይቶችን አካሂደዋል እንግዲህ በዚህ ውይይት ላይ እንግዲህ መምህራን የተለያዩ ጥያቄዎችን በጣም በርካታ የሚባሉ ጥያቄዎችን አንስተዋል እነዚህ ጥያቄዎች ደግሞ ምላሽ እና ማብራሪያ ሰጥተዋል ማለት ነው። እንግዲህ ለአብነትም ስንመለከት እንግዲህ ከተነሱ ጥያቄዎች መካከል በዋናነት አሁን ላይ የመኖሪያ ቤት ጥያቄ እንዲሁም በዋናነት የተነሳ ጉዳይ ነው። እንግዲህ ይህን በተመለከተ ከንቲባ ምላሽ ሲሰጡ ማለት ነው በቅርቡ ሰባ አምስት ፐርሰንት ወይም ደግሞ ሀያ አምስት በሰባ አምስት የሚለውን በቅርቡ ከንግድ ባንክ ጋር የተፈጸመውን ስምምነት በተመለከተ እሱን እንደ አንድ ማሳያ ወይም ደግሞ የቤት ችግርን ለመፍታት የመምህራን ችግር ለመፍታት እየተሄደበት ያለውን ጉዳይ በዋናነት ያነሱበት ጉዳይ አለ። እንግዲህ ይህንንም መምህራን ቁጠባ በመቆጠብ የተለያየ ቁጠባ የተለያዩ አማራጮችን በመጠቀም ይህን ቤት መስራት ይችላሉ። ይህም ለየትኛውም የመንግስት ሰራተኛ ያልተደረገ ቅድሚያ ለመምህራን በመስጠት ይህን በትኩረት እየሰራ ነው ያለው አንዱ ማሳያ ነው በሚል ያነሱት ጉዳይ ነው። ከዚሁ ባለፈ እንግዲህ ሌላው ከትራንስፖርት ጋር የተገናኘ ጉዳይ ነው። በተለይ እንግዲህ ከአንበሳ አውቶቡስና እንግዲህ ከፐብሊክ ሰርቪስ ጋርም በተያያዘ የተለያዩ የትራንስፖርት አማራጮችን እንዲያገኙ ለመምህራን የተመቻቸ ጉዳይ አለ። እንግዲህ ይህንን በአግባቡ ከመጠቀም አንጻር ምን ይመስላል የሚለው ሌላው ከመምህራን የተነሳ ጥያቄ ነበር። እንግዲህ ይህን በተመለከተ በተለይ አንበሳ አውቶቡሶቹ መምህራን መታወቂያ ይዘው ሲያዩ በር ዘግተውብን ሁሉ ነው አልፈው የሚሄዱት። ይህን ችግር ለመፍታት ከተማ አስተዳደሩ ምን እየሰራ ነው የሚል ነገርም ከመምህራን ሌላው የተነሳ ጥያቄ ነበር። ይህን በተመለከተ እንግዲህ በቅርቡ ተመልክተነዋል። ነገር ግን የተለያዩ እርምጃዎችንም እየወሰድን ነው፣ በቅርቡ ይስተካከላል፣ አይተነዋል የሚል ነገር ነው ከንቲባው ያነሱት። ከዚሁ ባለፈ እንግዲህ ከመማር ማስተማሩ ጋር በተገናኘም እንደዚሁ የልዩ ፍላጎትን በተመለከተ የተነሳ ጥያቄ ነበረ፣ በተለይ ከብሬል ጋር በተገናኘ ይህንንም እንግዲህ ለመፍታት በአጭር ጊዜ ውስጥ ይፈታል። ነገር ግን የሚፈታው ደግሞ በጋራ በቅንጅት በመስራት የልዩ ፍላጎት ትምህርትን የማስተማሪያ መሳሪያዎችን በማካተት በተጠቃሚ በማድረግ የልዩ ፍላጎት ተማሪዎችን ኢንክሉሲቭ ወይም ደግሞ አካቶ ትምህርት የሚባለውን ተግባራዊ ለማድረግ የተሰራ ነው የሚል ነገር ተነስቷል። እንግዲህ ከዚህ ጋር በተገናኘም እንግዲህ የትምህርት ቢሮ ኃላፊው ማብራሪያ ሰጥተዋል፣ ዶክተር ዘላለም ማለት ነው። እንግዲህ በአጠቃላይ ከንቲባዋ መሰል ጥያቄዎችን ለመመለስ ከተማ አስተዳደሩ ቁርጠኛ ነው በአጭር ጊዜ በረዥም ጊዜ እንዲሁም በመካከለኛ ጊዜ ለመጨረስ ለመፍታት ጥያቄዎቻቸውን በደንብ እየሰራ ነው የሚል ነገር ሰጥተውናል፣ ማለት ነው። መሀሬ ላደረስገን መረጃ ክለብ እናመሰግናለን። መልካም ቀን። ዘገባዎቻችን ቀጥለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሐምሌ ወር 2017 ለሚያካሄደው ምርጫ ዝግጅት አጠናቆ ወደ ስራ መግባቱን አስታወቀ። ምርጫ ለጽኑ ተቋም በሚል መርህ የምርጫ አስፈጻሚዎች ግንዛቤ ማስጨበጫ መድረክ በሚል ኔም አዳራሽ የተካሄደ ይገኛል። የምርጫ ምዝገባ ማስጀመሪያ ስነ ስርዓትም እንደሚካሄድ ነው በዚሁ መረጃ የተጠቆመው። ታዲያ በዚህ ጉዳይ ላይ ቆይታ እናድርግ። ተጨማሪ የሆኑ መረጃዎችን በስፍራው ከሚገኘው ሪፖርተራችን መሀመድ ረሀመቶ የምንጋራ ይሆናል። በቀጥታ መስመራችን ላይ አግኝተነዋል። እንዴት ላህል መሀመድ፣ እንግዲህ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ በኩል ምን ምን ዝግጅቶች መደረጋቸው ነው በዚህ የማስጀመሪያ ስነ ስርአት ላይ የተገለጸው? መልካም አመሰግናለሁ። እንግዲህ ሮዛ አንቺም መግቢያው ላይ እንደገለጽሽው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተለይ ከለውጡ በኋላ ነው እንግዲህ ራሱ ችሎ በአዋጅ ተቋቁሞ በአዋጅ ቁጥር 1207 ዝባር 2012 ተቋቁሞ ወደ ስራ የገባው። በዚህም መሰረት የተለያዩ ሂደቶችን አልፏል። በለውጡ ጊዜ ማለት ነው። የለውጡ ጊዜ ከመጣ በኋላ በርካታ ተቋማት አደረጃጀቶችንም ፈጥሮ የተቋቋመበትንም አላማ እንዲሁም ከ ከመጅድ እስከ ፌዴራል ጀምሮ እስከ ክልል ከዛም እስከ መስጂድ ድረስ መዋቅሮችን መስርቷል። ከዚህም በላይ ደግሞ በአደራ የተቀበለው አንድ ነገር ነበረ፣ በህዝብ የተመረጠ በህዝብ የተደገፈ ምርጫ ማካሄድ ሌላኛው ተልዕኮ ነበረ እና ይህን ተልዕኮ ለማስፈጸም የምርጫ አስፈጻሚ ቦርድ አቋቁሞ ተግባራዊ እንቅስቃሴ ጀምሯል ማለት ነው። በዚህም መሰረት የምርጫ አስፈጻሚ ቦርዱ ዘጠኝ አባላት ያሉት ነው። ይህም ስራውን ተቀብሎ እስከ ክልል ወደ ታችም እስከ መስጊድ ድረስ አደረጃጀትን ፈጥሮ የምዝገባ ስራ ለመጀመር እንቅስቃሴ ጀምሯል ማለት ነው። በዚህ መሰረት ማኑዋሎችን፣ የምርጫ አፈጻጸም ማኑዋሎችን፣ የሚዲያ መመሪያ ማኑዋሎችን፣ የፋይናንስ እንዲሁም ሌሎችን ማኑዋሎችን አዘጋጅቶ ወደ ስራ እየገባ ነው። በዛሬው ዕለትም በሚሊኒየም አዳራሽ ይህም በተመለከተ የግንዛቤ ማስጨበጫ መርሃ ግብር ለምርጫ አስፈጻሚዎች ከክልሎችም ከከተማ አስተዳደሮችም ከታች እስከ ታችኛው መዋቅር ድረስ ለመጡ እስከ ሰባት ሺህ እና ከዚያ በላይ ለሚሆኑ የምርጫ አስፈጻሚዎች የግንዛቤ ማስጨበጫ ስራ እየተሰራ ነው የሚገኘው ማለት ነው። በዛሬው ዕለትም እንዲሁም በዚሁ ጋር ተያይዞ ምዝገባ ራሱ ዛሬ እንደሚጀመር ነው በዚሁ መድረክ እየተገለጸ ያለው በዚህ መድረክ የተሰሩ ስራዎች በርካታ ስራዎች በምርጫ ቦርድ አስፈጻሚው ሰብሳቢ በዶክተር አብዱልአዚዝ ኢብራሂም በርካታ ገለጻ ተደርጓል ማለት ነው። በዝግጅቱ በርካታ እንግዶች ተሳታፊዎች ሆኗል። ለሚዲያዎችም፣ ፈቃድ የተሰጣቸው ሚዲያዎች ዛሬ የምስክር ወረቀት ተቀብለዋል። በቀጣይ ሐምሌ ወር ላይ ከመስጊድ ምርጫችን በመስጊዳችን የሚል ነው እና በየመስጊዱ ምርጫዎች በሁሉም ክልሎች የሚደረጉ ይሆናል። ምርጫውን ለማድረግም በአራት ክላስተሮች እራሱን አዋቅሯል ማለት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ሰሜናዊ፣ ደቡባዊ፣ ምስራቃዊና ማዕከላዊ ኢትዮጵያ በሚል አደረጃጀት ሁሉም ክልሎች የሚታቀፉበት ምርጫ በሐምሌ ወር የሚካሄድ ይሆናል ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። ሮዛ መልካም እናመሰግናለን። መሀመድ ራህመቶ ለመረጃዎቹ። ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። የሪፖርተሮቻችን የቀጥታ መረጃዎች አሁንም እንደቀጠሉ ናቸው። በዲጂታል ኢኮኖሚ ግንባታ ውስጥ ትልቅ ትኩረት የተሰጠው የኢትዮጵያ ብሔራዊ ዲጂታል መታወቂያ ከ2015 ጀምሮ ተግባራዊ እየተደረገ ይገኛል። ፋይዳ ዲጂታል መታወቂያ ምዝገባ በአዲስ አበባ ተጀምሮ አሁን ላይ በመላ ሀገሪቱም እየተከናወነ ነው የሚገኘው። እስካሁንም 15 ሚሊዮን ዜጎች ፋይዳ ዲጂታል መታወቂያን ወስደዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን ጌታቸው ባልቻም በቀጥታ መስመራችን ላይ የሚገኘው ጌታቸው፣ እንደምንልሃል። የዲጂታል የኢትዮጵያ የዲጂታል መታወቂያ ትግበራ 2015 ነው የጀመረው። እስካሁን ድረስ የነበረው ሂደት በአጠቃላይ እንደው ምን ገጽታ አለው? ምን ይመስላል? አመሰግናለሁኝ፣ ጌታቸው። እንግዲህ በኢትዮጵያ የመታወቂያ አሰጣጥ ስርዓት ጥቂቶችን ተደራሽ ያደረገ ነበር። እስካሁን በሚሊዮኖች ኢትዮጵያውያን ደግሞ ምንም አይነት ራሳቸውን የሚገልጽ መታወቂያ አልነበራቸውም። በተለይ መታወቂያ በአብዛኛው ተደራሽ የሆነው እስካሁን በከተሞች አካባቢ ነው። የገጠሩን ማህበረሰብም ብናነሳ ግን አብዛኛው ሰው መታወቂያ የለውም። መታወቂያ ለማግኘትም ያለው ሂደት በጣም የተንዛዛና ፍጥነት የሌለው ዜጎችን መታወቂያ ሲፈልጉ በአግባቡ የማያገኙበት ሂደት ነው የነበረው። እንግዲህ የዲጂታል መታወቂያ ፋይዳ በሚል ኢትዮጵያ ተግባራዊ ያደረገችው ብሔራዊ ዲጂታል መታወቂያ ሁሉም ኢትዮጵያዊ መታወቂያ እንዲያገኝ የሚያስችል ነው። በተለይ ኢትዮጵያ ዲጂታል ኢኮኖሚን በመገንባት ሂደት ውስጥ በምታከናውናቸው ስራዎች ውስጥ ፋይዳ ዲጂታል መታወቂያ ትልቅ ትኩረት ተሰጥቶታል። ፋይዳ ዲጂታል መታወቂያ ደግሞ ተግባራዊ ሲሆን እንግዲህ በተለይ በፋይናንስ ዘርፍ፣ በጤና፣ በትምህርት ዜጎች ፈጣን አገልግሎት እንዲያገኙ የሚያስችል ነው። በተለይ ፋይዳ ዲጂታል መታወቂያ አንድ ሰው አንድ ነው በሚል መርህ ነው እየተከናወነ የሚገኘው። ምዝገባው አስተማማኝ ነው። አንድ ሰውን ማንነቱን በአስተማማኝ መልኩ የሚለይ ነው። በተለይ አስራ ሁለት አሃዞች አሉት። ፊን የሚባለው ፋይዳ አይደንቲፊኬሽን ነምበር የሚባለው የፋይዳ ልዩ መታወቂያ ቁጥር ማለት ነው። ይህም አንድ ዜጋ በማንነቱን አንድ መሆኑን የሚለይ ነው። ይህ መታወቂያ ማለት ነው። ይህ ተግባራዊ ሲሆን እንግዲህ የማጭበርበር ሁኔታዎችን ይቀንሳል፣ አገልግሎቶች ፈጣን እንዲሆኑ የሚያደርግ ነው። በተለይ በታክስ ስርዓቱም ፈጣን አገልግሎት እንዲገኝ የሚያደርግ ነው። የፋይናንስ ተደራሽ ያልሆኑ ዜጎችም ወደዚህ አገልግሎት እንዲገቡ የሚያስችል ነው። እስካሁን እንግዲህ ባለፉት ሶስት ዓመታት 15 ሚሊዮን ያህል ዜጎች ለፋይዳ ዲጂታል መታወቂያ ተመዝግበዋል። በመላ ሀገሪቱ፣ በአዲስ አበባም 2.3 ሚሊዮን ያህል ዜጎች በአዲስ አበባ በተለይ በዚህ ዓመት በንቅናቄ መልክ በርካታ ነዋሪዎች ተመዝግበዋል። አሁን ወደ ሌሎች የሀገሪቱ አካባቢዎችም ምዝገባው እየተስፋፋ ይገኛል። በፈረንጆቹ 2027ም ኢትዮጵያ ሁሉንም ዜጎቿን ለዚህ ለፋይዳ ብሔራዊ ዲጂታል መታወቂያ ለመመዝገብ እቅድ አስቀምጣለች። እንግዲህ የአፍሪካንም ተሞክሮ ስናይ በዓለም አቀፍ ደረጃ ወደ አምስት ቢሊዮን ያህል ሰዎች ዲጂታል መታወቂያ አላቸው። ይህ ግን በአፍሪካ በጣም አነስተኛ መሆኑ ነው የሚነሳው። ከሰሞኑ በአዲስ አበባ የተካሄደው የአይዲ ፎር አፍሪካ የዲጂታል መታወቂያ ጉባኤም እንግዲህ በተለይ በአፍሪካ ዲጂታል መታወቂያ ተደራሽ እንዲሆን ግንዛቤን መፍጠር ላይ ትኩረት አድርጎ ተካሂዷል። ኢትዮጵያም በስኬት ያዘጋጀችው ጉባኤ ነው። ይህ ጉባኤ ከ2300 በላይ ተሳታፊዎች የተገኙበት ነው። ግንዛቤን በመፍጠር በኩል ንቅናቄም ፈጥሮ ሁሉም አፍሪካዊ ዲጂታል መታወቂያ እንዲኖረው የአፍሪካ ሀገራትም በኢኮኖሚ እንዲተሳሰሩ በማድረግ በኩል ትልቅ አስተዋጽኦ ያበረክታል ተብሎ ይጠበቃል። የዲጂታል መታወቂያ ተደራሽነት ይህን ጉባኤ እንግዲህ ኢትዮጵያ በስኬት አዘጋጅታለች። ቀጣዩንም የ2026ቱንም ጉባኤ ኮትዲቯር ለማዘጋጀት ተመርጣለች ማለት ነው። ባልደረባዬ ጌታቸው ባልቻ፣ ላደረስከን መረጃ ክለብ እናመሰግናለን። መልካም ቀን። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ የተወዳችሁ ተመልካቾቻችን። ከቀጥታ ያሉ ሪፖርተሮቻችንን እዚህ ላይ ገታ እናድርግና ወደ ሌሎች ጉዳዮቻችን እንሻገር። የደቡብ ምዕራብ ኢትዮጵያና የጋምቤላ ክልሎች ዘመናትን የተሻገረ የሕዝቦች አንድነትና ትስስርን ያዳበሩ ክልሎች ናቸው። ክልሎቹ ይህንን ትስስር ይበልጥ ለማጎልበት የሰላም ና የልማት ትብብር ፎረም መስርተውም በጋራ ጉዳዮቻቸው ላይ የሚመክሩበትን ምቹ ሁኔታ ፈጥረዋል። የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙድ በሁለቱ ክልሎች ያሉትን እምቅ ሀብት በመጠቀም ሁሉን አቀፍ የማህበረሰብ ለውጥ ለማምጣት ልንጠቀምበት ይገባል ብለዋል። ከሀገራችን እስከ ሌሎች ሀገራት ሊበቁ የሚችሉ ሀብቶች ያለበት ነው። ስለዚህ ህንን ሀብት በአግባቡ መጠቀም ከቻለ ከእኛ አልፎ ሌላውን ተጠቃሚ ማድረግ የሚያስችል ስራ መስራት የሚቻለ ሰላም ሲኖር ነው እና ሰላም ላይ በጋራ አንድ ትልቁና ዋና ጀንዳ አድርገን ፊትለፊታችን ላይ ማስቀመጥ ያለብን ሰላም ነው። የፎረሙ መመስረት በተለይም በአዋሳኝ አካባቢዎች የሚከሰቱ አለመግባባቶችን በቀላሉ ለመፍታት አጋዥ መሆኑ ተገልጿል። የደቡብ ምዕራብ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ ገሾ መንግስት በሁለቱ አዋሳኝ ቦታዎች ላይ መሰረታዊ የማህበረሰባዊ አገልግሎቶችን በማቅረብ ውጤታማ ስራዎችን እያከናወነ መሆኑን ጠቁመዋል። በተለያዩ መንገዶች ለዘመናት አብሮ የኖሩ ማህበረሰብ መካከል የህዝብ ለህዝብ ትስስርን በማጠናከር በኢኮኖሚ የሚደጋገፉበትን አንድ የጋራ የኢኮኖሚ ማህበረሰብን ጭምር ለመገንባት ሚናው በጣም የላቀ ነው። አቅማችን በፈቀደ መጠን ሌሎች የማህበረሰብ ክፍሎች የሚያገኙትን ማህበራዊ አገልግሎት ትምህርትን፣ ጤናን፣ ውሃን፣ መሰረት ልማትን ማግኘት መብት አለው፣ ማቅረብም አለብን። ዘር ቆጥረን ሃይማኖት ቆጥረን ጎሳ ቆጥረን ሳይሆን የኛ ህዝብ ነው ብለን ነው። አይደለም በእኛ ክልል ባይኖርም እብን አጎራባች የሆነው ክልል ላይ ያለው ከእኛ ጋር አገልግሎት እንዲያገኝ መፍቀድም አለብንም፣ እያገኘም ጭምር ነው። ዜና ኢትዮጵያ ከውጭ መረጃ ምንጭ ወዳገኛቸው አጫጭር ዘገባዎች ይሻገራል። እስራኤል በጋዛ ባደረሰችው ጥቃት 54 ፍልስጤማውያን መገደላቸው ተገለጸ። የአየር ጥቃቱ የደረሰው የተፈናቀሉ ቤተሰቦች በሚጠለሉበት ትምህርት ቤት ሕንፃ ውስጥ ነው ተብሏል። በጋዛ በሐማስ የሚተዳደረው የሲቪል መከላከያ እንደገለጸው በጥቃቱ የሕፃናትን ጨምሮ በርካታ አስከሬኖች መገኘቱን ያስታወቀ ቢሆንም የእስራኤል መከላከያ ሰራዊት በበኩሉ በሐማስ ማዘዣ እና ቁጥጥር ማዕከል ላይ ኢላማ አድርጌያለሁ ሲል አስተባብሏል። ይህ በእንዲህ እንዳለ የሐማስ ከፍተኛ ባለስልጣናት ትናንት ለቢ ቢቢሲ እንደተናገሩት ደግሞ ቡድኑ በቅርቡ በአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ የቀረበለትን የተኩስ አቁም ሀሳብ እንዲሁም ታጋቾች የሚለቀቁበት እቅድ ላይ መስማማቱን ገልጿል። ነገር ግን ቢቢሲ ከእስራኤል መገናኛ ብዙኃን አገኘሁት ባለው መረጃ መሰረት የእስራኤል ባለስልጣናት ሐማስ መስማማቱን የገለጸበትን የተኩስ አቁምና የታጋቾችን የመለዋወት እቅድ ውድቅ ማድረጋቸውን ዘግቧል። በሌላ የውጭ ዘገባ ፕሬዚዳንት ዶናልድ ትራምፕ አሜሪካና ኢራን በኒውክሊየር ፕሮግራም ዙሪያ እያደረጉት ያለው ድርድር ጥሩ ተስፋ የታየበት መሆኑን ጠቁመዋል። በሚቀጥሉት ሁለት ቀናት መልካም ዜና ይኖረናል ያሉት ፕሬዚዳንቱ ከኢራን መሪዎች ጋር ባደረጉት ውይይት ለስምምነት መልካም እድል መኖሩን ገልጸዋል። በኢራንና በአሜሪካ መካከል በሮም በተደረገው አምስተኛ ዙር ድርድር ተጨባጭ ባይሆኑም አንዳንድ መሻሻሎች እንዳሉ ፍንጭ የሚሰጡ ሁኔታዎች መኖራቸውን ነው ዶናልድ ትራምፕ ለጋዜጠኞች የተናገሩት። በአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ወትኮፍና ማይክል አንቶን በሮም በሚገኘው የኦማን ኢምባሲ ባደረጉት ውይይት አሜሪካ በኢራን ላይ የጣለችው ሆነ አንዳንድ ማዕቀቦች እንድታነሳ እንዲሁም የኢራን የኒውክሊየር መርሃ ግብር ማስተካከያ ላይ ሰፊ ምክክር ማድረጋቸውን አሶሽትድ ፕሬስ ዘግቧል። በሌላ የውጭ መረጃም ሩሲያም በግዙፍ ሰው አልባ አውሮፕላኖች ሌሊቱን የቦምብ ጥቃት መፈጸሟን ዩክሬን አስታወቀች። በአንድ ጀንበር ብቻ የባሊስቲክና ክሩዝ ሚሳይሎችን የታጠቁ ሰው አልባ አውሮፕላኖች በዩክሬን የተለያዩ ከተሞች ላይ ጥቃቶችን አድርሰዋል። በጥቃቱም በርካታ መሰረተ ልማቶችና መኖሪያ ቤቶች ወድመዋል ነው የተባለው። ከጥቃቱ በኋላም የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ ጦርነቱ እንዲቆም ምንም አይነት ፍላጎት እንደሌላት በግልጽ ያሳየ መሆኑን ተናግረዋል። በሁለቱ ሀገራት መካከል ያለውን ጦርነት ለማስቆም ጥረት እያደረጉ የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በብስጭት የሩሲያውን ፕሬዚዳንት እብድ ናቸው ሲሉ ዘልፏቸዋል። ይህንን ጉዳይ ወደኋላ ላይ ቆየት ብለን በዝርዝር እንመለከተዋለን።